ትውልድ በመምህራን ይቀረጻል፣ ሀገር በትምህርት ትበለጽጋለች በሚል መሪ ቃል የመምህራን ውይይት ከትምህርት ቤት ጀምሮ በየደረጃው ባለ የአስተዳደር መዋቅር ሲካሄድ ቆይቷል። የአዲስ አበባ ከተማ አስተዳደር ከፍተኛ አመራሮች በተገኙበት የውይይቱ ማጠቃለያ መድረክ ሲካሄድ፣ በአዲስ አበባ ከተማ በአጭር ጊዜ ውስጥ እየተከናወኑ ባሉ የልማት ስራዎች መደነቃቸውን ተሳታፊ መምህራኑ ተናግረዋል። በጣም በርካታ ነገሮችን አይተናል። ዛሬ ብቻ ሳይሆን በተደጋጋሚ አይቻቸዋለሁ ደስ ብሎኛል። በግሌ ማመስገን እፈልጋለሁ። ቀጥዬ ግን የአቃቂ ልጅ ነኝ እንደ ማለት የመጠን ይሄ ነገር ቦሌ ቡልቡላ ላይ ዛሬ አይተናል። መናፈሻዎች አቃቂ ላይ ምን ታስቧል? እንደ ትምህርት ለተሰሩ የማስፋፊያ ግንባታ፣ ለተማሪዎች ምገባ፣ ኮሪደር ልማትና እንዲሁም ለትራንስፖርት አቅርበት እየተገነቡ ላሉ ለትላልቅ የተርሚናል ግንባታዎች በአጠቃላይ ክብርት ከንቲባችን እዚ ያላቸው አመራሮች ሁላችሁንም ማመስገን እፈልጋለሁ። አይምሮ ከሚወደው አንዱ ነገር አረንጓዴ ነገር ነው። አረንጓዴ ነገር ትውልድ እያየ ይህን የምታዩትን ኮሪደር እንደ ቀላል አትዩት። ዛሬ አይደለም ለሚቀጥለው ጄኔሬሽን ትልቅ ግባት ነው የሚሆንልን። እኛ መምህራን የማንም ፖለቲካ ፓርቲ መጫወቻ አንሆንም የማንም እኛ ጥያቄያችንን የምናቀርበው ለመንግስትና ለመንግስታችን ብቻ ነው እንጂ እከሌ እንደዚህ አለ፣ እከሌ እንደዚህ አለ ለሚለው ነገር በር አንከፍትም። የተሰራውን ነገር የተሰራውን ነገር መናገር ኃጢአት አደለም እኮ። ኦፕቲሚስቲክ ነን እኛ። ዊ አር ኦፕን ማይንድድ በቃ የተሰራውን ነገር እንናገራለን፣ እንመሰክራለን። መምህራኑ በኢኮኖሚያዊና ማህበራዊ ተጠቃሚነት እንዲሁም በትምህርት ዘርፉ ጥራትና አስተዳደራዊ መዋቅር ጋር የተያያዙና ቢፈቱ ያሏቸውን ችግሮች አንስተውም በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና በምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ምላሽና ማብራሪያ ተሰጥቷቸዋል። ገላንኩራ ላይ ስንገ በ57 ቀን ሲሉ ጆሮ የማመናያቀት በ57 ቀን ውስጥ ነው። እነዚህ ልማቶች የሰሩት ብላ ገላጩ አስነግራል። በአምሳ ሰባት ቀን ውስጥ የመስራት ከተቻለ አምስት ዓመት ሙሉ የመምህራን ሆስፒታል ለምን አልተሰራ? የሆስፒታል ግንባታ ያስፈልጋል። መምህራን ይህን ኢኒሽቲቭ ወስዶ መሬት እንድናቀርብለት በጣም ይገፋን የነበረው መምህራን ማህበር ነው። ለዛ የሚሆን መሬት አዘጋጅተን፣ መሬት አስረክበን፣ መነሻ ካፒታል መድበን ስራውን የሚመራው ግን ተቋማዊ በሆነ መንገድ መምህራን ማህበር ነው። በእኛ በኩል ግን እንደ አዲስ አበባ ከተማ አስተዳደር ኮሚትመንታችን ተወተናል ብዬ አስባለሁ። ከዛ በላይ ተጨማሪ ድጋፍ ያስፈልጋል፣ ምንም ጥርጥር የለውም፣ ያስፈልጋል። የስራ ላይ ስልጠና እየተሰጠ አይደለም። በቋንቋም በሌሎች በሚፈቅደው በጀት በሚመደቡ ሀብት ልክ ስልጠናዎች ያስፈልጋሉ። ይህን እኛም ወደፊት ትኩረት የምናደርግበት እንደሆነ እንደ ከተማ መውሰድ ይገባል ብዬ አስባለሁ። ቤት ማለት ለመምህሩ ቤት አይደለም፣ ቢሮ ነው። ፈተና የሚያርምበት የልጆቹን ደብተር የሚያይበት ተብለን በጣም የተሰጠን ልበ ሙሉ የሚነካ በቃ ደስ የሚል ተስፋ ተሰጥቶን ነበር። ልትመለከቱልን የሚገባ ነገር ነው። ከተማ አስተዳደሩ በልዩ ሁኔታ የመጀመሪያው ተደራጅተው የቤት ባለቤት ይሁኑ ብሎ የወሰነው እኮ ለመምህራን ነው። ወደ 350 ማህበር ተደራጅታችኋል። ወደ 9000 የሚደርሰው ወደ ቁጠባ ስርዓት ገብቷል መቆጠብ አልችልም፣ በዚህ መደራጀት አያስኬደኝም ያለ ደግሞ እንዳላችሁት ክራይ እናዘጋጃለን እንሰራለን። ትልቁ ሪሶርስ የከተማው ሀብት እኮ መሬት ነው። መሬትን አቀረበ ከንግድ ባንክ ጋራ ኦልሞስት ሁለት ዓመት የፈጀ ኒጎሽሽን ነው ስናካሄድ የቆየ ነው። ከዛ ውስጥ ወደ መቶ 20 ቢሊዮን ብር የሚሆን ቤት እንዲገነባላችሁ በጀት አዘጋጅቻለሁ ብሎ ንግድ ባንክ ሲናገር ከዚህ በላይ ብስራት ያለ አይመስለኝም። እኔ ሰርፕራይዙ ይሄ ነው። ያልተደራጃችሁ አትሞኙ፣ ተደራጁ። የደረጃ እድገት መሰላሉ የቆመበት ሁኔታ ተጠንቶ ምላሽ፣ አስቸኳይ ምላሽ ቢሰጠን ያለውን ሳችን አዲስ አበባ ካለው የቤት ክራይ አንጻር ታሳቢ ቢደረግ እላለሁ። እናት ያላትን ሳትሰስት ፍትሐዊ በሆነ መንገድ ልጆቿ ጋር ካደረሰች ዋናው ሚዛኑ ይሄ መሆን አለበት እንጂ በቂ ነው በሚል አይደለም። አምስት ሺህ ቤቶችን መምህሩ ባለቤት ይሁን ብለው በከፍተኛ የመንግስት ድጎማ እናንተ ላይ እዳው እንዳይበዛ ከከተማው በጀት ላይ መድበን ቤት ባለቤት መምህራኖች የቤቱ ባለቤት እንዲሆኑ ያደረግነው ሁለት ሺ አስራ አራት ዓመተ ምህረት ነው። የፍትሃዊነት ጉዳይ ሲነሳ ይሄ ነው መታየት ያለበት ካለን አሁንም እንጨምራለን ማለት ነው በዛ አይን ነው መታይ መታየት ያለበት ሁለተኛ ይሄን ከ853 ሺህ ብር ባደረስን ሰዓት ቅድም ከቤት መከራየት ጋራ ያለውን ጫና ለመደጎም እንጂ ሙሉ ለሙሉ ከበር ለማድረግ ታሳቢ ባደረገ መንገድ አይደለም አራተኛ ትራንስፖርት በነጻ አገኙ። የከተማው አውቶቡስ ከመምህር በላይ ማን ነው ሰርቭ የሚያደርገው? በስነ ስርዓት በነጻ ማድረስ መመለስ አለበት። ከሌላው ፓብሊክ ባስ ጋራ መምህር መጋፋት የለበትም። በሰዓቱ መድረስ አለበት። ነጻ አውቶቡስ ሰርቪስ ያገኙ ያልንበት ያው በፈታዊነት ካለችን የማካፈል ጉዳይ ነው። ይህንና ይህን የመሳሰሉ እርምጃዎችን መውሰድ ችለናል። ይሄ ብቻ ስለማይበቃ ከዚህ አንጻር ከጥቅማ ጥቅም ፓኬጅ አንጻር መታየት ያለባቸው ጉዳዮችን ውይይቱ እንደ ሀገር ይደረጋል። እዚህ ጋር የሚያበቃ አይደለም። መረዳት ያለባቸው እስከዛሬ ድረስ እያደረግን የመጣ ነው። ምን ያክል ትኩረት እንደምንሰጥም ክብር እንደምንሰጥም በፍታዊነት ደግሞ ካለን ሀብት እናንተ ጋር ለማድረስ ያለን ኮሚትመንት ነው። በትምህርቱ ዘርፍ እየተመዘገቡ ያሉ ውጤቶችን ለማስቀጠል እንዲሁም የሚታዩ ተግዳሮቶችን ለመፍታትና ጥያቄዎችን ለመመለስ የጋራ ኃላፊነትን በትብብር ለመወጣት ከመግባባል ላይ በመድረስም ውይይቱ ተጠናቋል።